አሰልጣኝ ሩበን አሞሪም እና ማንቸስተር ዩናይትድን እጅግ በጣም የሚያሳርፍ በኦልትራፎርድ በተደረገው መርሃ ግብር ወሳኝ ሶስት ነጥብ ያሳኩበትን ጨዋታ አከናውነው ወጥተዋል። በዚህም መሰረት ማንቸስተር ዩናይትድ ከተጋጣሚያቸው ሰንደርላንዶች ወሳኝ ሶስት ነጥብ አሳክተዋል። ዩናይትድ እንግዲህ በታሪክ ከ2023 ዲሴምበር ወር በኋላ ዩናይትድ በጣም ወሳኝ የሚባል ሶስት ነጥብ በተካታይ በኦልትራ ፎርድ በተደረጉ መርሃ ግብሮች አሳክቶ የወጣበትን ጨዋታን ነበር ማስመዝገብ የቻለው። ለሩበን አሞሪም ብዙ ጫናዎች ባሉበት ጨዋታ እንግዲህ መርሃ ግብሮቻቸውን እንዲያከናውኑም ጭምር የጀመሩበትን አጋጣሚ ነበር። በዚህ መርሃ ግብር ላይ ማስታወስ የምንችለው ለምሳሌ ሴኔላምንስ፣ አዲሱ ፈራሚያቸው በዛሬው ጨዋታ ላይ በቋሚነት ጀምሯል። ከዛ ባለፈ ሜሰን ማውንት ከጉዳቱ በኋላ ተመልሶ ለዩናይትድ በቋሚነት የጀመረበት ጨዋታ ነበር። እንዲሁም ደግሞ ሌኒየሮንን በጨዋታው ላይ እንደተመለከታችሁት ወደ ቋሚነት አምጥተው የጀመሩበትን መርሃ ግብር ያስተዋልንበት ነበር። ብዙ ፖዚቲቭ ነገሮች ነበሩ። ጨዋታው ከተጀመረ በኋላ ግን፣ ጨዋታው ከመጀመሩ በፊት ብዙ ስጋቶችና ጠረጣሪዎች ያሉበትን ማንቸስተር ዩናይትድ ደግሞ የተመለከትንበት መርሃ ግብር ነበር። ለምሳሌ ሰንደርላንድ በወቅታዊ ብቃት ከማንቸስተር ዩናይትድ በጣም የተሻለ ቡድን ነው። በዚህ ምክንያት ዩናይትድ ምናልባት ይቸገር የሆኑ የሚሉት ስጋቶች የነበሩበት ጨዋታ ነበር። ዩናይትድ እንደተለመደው ሶስት አራት ሶስት ወይም ሶስት አራት ሁለት አንድ የጨዋታን መንገድ ይዞ ሴኔ ላመንስ፣ ሌኒ ዮሮ፣ ማቲያስ ደሊክት እንዲሁም ደግሞ ሉክ ሾን በባክስር ይዞ የጀመረበት ከዛ ዲያጎ ዳሎት አማድን ሁለት ዊንግ ባክ ይዞ የጀመረበት ብሩኖ ፈርናንዲዝን ከካዚሜሮ ከዛ ቀይ ካርድ በኋላ ለመጀመሪያ ጊዜ ጋር የተጣመሩበት ኤምቤሙ ማውንትና ቤንያሚን ሴስኮ በጨዋታው ላይ በቋሚነት የጀመሩበትን ቅጽበት ያስተዋልንበትን መርሃ ግብር ዛሬ በሩበን አሞሪን ቡድን ውስጥ ተመልክተናል። እና ብዙ ተስፋዎች ደግሞ ነበሩ። ዩናይትድ ሜሰን ማውንትን በዚህ ውድድር ዓመት ይዞ በጀመረባቸው ጨዋታዎች በጣም የተሻለ ፐርፎርም ማድረግ የሚችል ቡድን ነው። እንዲሁም ለዚህ በትክክል ቁጥሮችን ተመልክተን ምን አይነት ቆይታ ነበረው ሜሰን ማውንት የሚሉትን ጉዳዮች መመልከት ያለብን ይመስለኛል። 64 ደቂቃዎችን በሜዳ ውስጥ አሳልፏል። አንድ በጣም ቆንጆ የሚባል ሙከራ ሲያከናጉን አስተውለናል። አርባ ሁለት ኳሶችን ነጥቷል። ሶስቱ በተጋጣሚ ሳጥን ውስጥ ነበሩ አራት በተጋጣሚ ሜዳ ላይ አንድ ሶስተኛ ሜዳ ክፍል ላይ ኳሶችን ሲያቀብል አስተውልናል። በጣም ማራኪ የሚባል ጎል ደግሞ አስቆጥሯል። በሁለት ሪከቨሪ ኳሶች ላይ ተሳትፈዋል። ሶስት ኳሶችን ደግሞ የተጋጣሚ ቡድን በያዘው በዩናይትድ ሜዳ ላይ በያዘበት አጋጣሚ ክሊር ሲያደርግ አስተውለነዋል። አብዛኞቹ የማንቸስተር ዩናይትድ ደጋፊዎች ሜሰን ማውንትን በተመለከተ የሚወዱለት ብዙ ነገሩ ይሄ ታታሪነቱ ነው። በጣም ወርክሬት በደንብ ታታሪ ከሚባሉ የዩናይትድ ተጫዋቾች መካከል በብዙ መልኩ የሚነሳ ተጫዋች ነው። ኦፍ ኮርስ በኋላ ላይ ማቲያስ ኩኛን ቀይሮ ወደ ሜዳ የገባ ተጫዋች ነው። ወደ ሜዳ ሲገባ አስተውለናል። ዩናይትድ ቅያሬዎችን አስመልክቶናል። ነገር ግን በዚህ ጨዋታ ላይ ከተመለከትናቸው የዩናይትድ በጎ ወይም በፖዚቲቭ መልኩ ከምንመለከታቸው ጉዳዮች ውስጥ በቀዳሚነት ከሚነሱት ውስጥ ሜሰን ማውንትን ወደ ሜዳ መግባት በጣም በትልቁ የሚነሳ ነበር። ዛሬ በተመለከትነው ጨዋታ ብራያን ምቤሞ እንደተለመደው ለዚህ ጎል መቆጠር ደግሞ ትልቁን አስተዋጽኦ ያበረከተው ተጫዋች ነበር፤ አሲስት አድርጓል። በጣም በትልቁ እንግዲህ ዘንድሮ በተመለከተ ዩናይትድ ብዙ ጎሎች የሚያስቆጥሩት የፊት መስመር ተጫዋቾች ያሉትም ነገር ግን ጎል እንኳን የሚቆጠር ከሆነ ለነዛ ጎሎች በትልቁ አሲስት በማድረግ ምንም ጥያቄ የሉም። የቡድን ማጥቃት ላይ ትልቁን አስተዋጽኦ የሚያበረክተው ወይም በተደጋጋሚ ተሳትፎ ማድረግ የሚችለው ተጫዋች ማነው? ስትሉ በቀዳሚነት የምታነሱት ተጫዋች አዲስ ፈራሚያቸው ከሆኑት ብሪያን ኤምቢሞ በኩል የሚነሳው ማንቸስተር ዩናይትድን እንደሆነ በደንብ በደንብ ማንሳት የምንችለው መርሃ ግብር ዛሬ ያስተዋልንበት ቅጽበት እንደነበር በደንብ ማንሳት እንችላለን። ለሩበን አሞሪን በእርግጠኝነት ትልቅ እፎይታ ነው የሰጠ መርሃ ግብር ነው። አይ እኔ በፍጹም ይሄ የስንብት ስጋት የለብኝም፣ ሲሉ መልእክታቸውን አጋርቷል። ኦፍኮርስ የማንቸስተር ዩናይትድ ቦርድ አሰልጣኙን የማሰናበት አሁን ላይ ፍላጎት እንደሌለውና ይልቁን እርጀንት በጣም በፍጥነት ውጤት መምጣት እንዳለበት ነገር ግን ውጤት ስላልመጣ ብቻ በክለቡ በኩል ስንብት የሚጠብቃቸው ሰው እንዳልሆኑ ምስክርነት ተሰጥቶላቸዋል። ሰው የሚጠበቀው ምንድን ነው? የሆኑ ውጤቶች እስኪመጡ ድረስ በአሰልጣኙ በኩል ትዕግስቶች በክለቡ አመራሮች በኩል የሆኑ ትዕግስቶች እንደሚኖሩ የተመለከትነበት መርሃ ግብር ነበር። ነገር ግን ዩናይትድ ዛሬ እንደተመለከት ነው በሙከራዎች ፍጹም የበላይ ነበር፣ ኢላማቸውን በጠበቁ ሙከራዎች፣ በኳስ ቁጥጥር እንዲሁ ደግሞ በጨዋታው ላይ ጎሎችንም በማስቆጠር ክሊን ሽትንም ጭምር ይዞ በመውጣት ዩናይትድ በጣም የተሻለ መርሃ ግብርን ያሳለፈበት ጊዜ ነበር። ዛሬ የተመለከት ነው የማንቸስተር ዩናይትድ ቆይታ ከዛ ባለፈ ሜሰን ማውንት ዛሬ ያስቆጠራት የማንቸስተር ዩናይትድ ጎል 15 ፓሶች የነበሩት ነው። 15 ፓሶች ወይም 15 ቅብብሎችን የተመለከትንበት የእንግሊዝ ፕሪምየር ሊግ ጎል ነበር የተቆጠረው። ብሩኖ ፈርናንዴሽ ደግሞ ከበርንሌ ጋር ከነበረው ከዚህ በፊት ማንቸስተር ዩናይትድ በርንሌ ባሸነፈበት ጨዋታ 2023 ላይ ነበር ዩናይትድ ለመጀመር ለረጅም ጊዜ ወይም 18 በሚጠጉ ኳሶችን ተቀባብሎ ጎል ያስቆጠረው ይሄኛው በብዙ ትዕግሥት ውስጥ መቆጠር የቻለ ጎል ነበር ማለት ነው። ለማንቸስተር ዩናይትድ ስትመለከቱት ሰው በጣም አስፈላጊ ከነበሩ እንዲሁ ደግሞ ተሰርተው ከተቆጠሩ ጎሎች መካከል የሚነሳ ነበር። ዛሬ ዩናይትድ በሜዳውና በደጋፊው ፊት ያስቆጠራቸው ጎሎች ምንም ጥያቄ የለውም ለማንቸስተር ዩናይትድ ሶስት ነጥብ ባይ ኤኒ ሚንስ እንደው በምንም አይነት መልኩ ተቆጥሮ ሶስት ነጥቦች ሩበን አሞሪም እንዲያመጡ ይፈልጋሉ። ምክንያቱም የነበሩበት የደረጃ ሰንጠርዥ ይሄኛውን ሶስት ነጥብ ከማሳካታቸው በፊት ሰባት ነጥቦችን ብቻ ነበር መያዝ የቻሉት። ዩናይትድ ያሸነፋቸው ጨዋታዎችና የተሸነፋቸው ጨዋታዎች እንዲሁም ካሸነፋቸው የተሸነፋቸው ነጥቦች ጨዋታዎች በቁጥር የላቁ ነበሩ። ይህንን ጨዋታ ካከናወነ በኋላ ዩናይትድ ምንም እንኳን ሌሎች የሚለዋወጡ የደረጃ ሰንጠረዦች መኖር ቢችሉም ዩናይትድ ወደ ዘጠነኛ ደረጃ እንዲመጣ አስችሎታል። ከሰባቱ ጨዋታዎች በሶስቱ አሸንፎ በአንዱ አቻ ወጥቶ በሶስቱ ጨዋታ ተሸንፎ ቢያንስ ቢያንስ የጎል ዳዎቹንም ጭምር መቀነስ የቻለበትንና ወደ ዘጠነኛ ደረጃ እንዲመጣ ያስቻለው ነበር። ይህ ለሩበን አሞሪም ቢያንስ ቀጣዮቹን መርሃ ግብሮቻቸውን በተስፋም ጭምር እንዲያዩ የሚያስችላቸውን መርሃ ግብር ከበሜዳቸውና በደጋፊያቸው ፊት እንዲያከናውኑ ያገዛቸው መርሃ ግብር መሆኑን በደንብ መረዳት የምንችለውን ጨዋታ ነበር። ዛሬ ዩናይትድ ያከናውነ እና ሁልጊዜም ደግሞ እንደምትመለከቱት ቡድኖች ቡድናቸው እየተገነባ መምጣት የሚችለው ውጤት በማጣት ውስጥ ለረጅም ጊዜ በሚቆይ ሁኔታ ሳይሆን ቢያንስ ቢያንስ ቡድናቸው ውጤት እያገኘ እንኳን ስትረግል እያደረገም ቢሆን ከውጤት ጋር የሚገነባ ቡድን ይበልጥ የተሻለን የሚሆነው። ቤንያሚን ሼሾኮ ሁለተኛ ጎልን አስቆጥሯል ለማንቸስተር እንግዲህ በተከታታይ መርሃ ግብር ማስቆጠሩ ነው። በሜዳ ውስጥ በነበሩት ቆይታዎቹ አንድ ጎል አስቆጥሯል። ሁለት አንድ ሙከራ አድርጓል። ሁለት ለገብ የምን ኳሶችን ለቡድን አገሮቹ አመሻሽቶ አቀብሏል። ደግሞ ዲፌንሲቭ ፓርቲሲፔሽኑ በጣም አስደናቂ ነበር። ሁለት ኳስ ክሊር አድርጓል። ሶስት አክል ወርዷል። የአንድ ለአንድ የበላይነቶችን ደግሞ ሲወስድም ጭምር የተመለከትንበትን ቅጽበት ያስተዋልንበት ነበር። ዩናይትድ እንግዲህ ባለፉት 25 እንግሊዝ ፕሪምየር ሊግ መርሃ ግብሮቹ በተለይም አዳዲስ አዳጊ ከሆኑ ቡድኖች ጋር ያልተሸነፈበትንም ጭምር ሪከርድ ያስመዘገበበት ነበር። አዲስ አዳጊ ሆነው ከዩናይትድ ጋር ጨዋታቸውን ካደረገው 25 ቡድኖች ጋር ያደረገው ጨዋታ በሀያ ሁለቱ አሸንፎ በሶስቱ ጨዋታዎቻቸው የወጣበትንም ጭምር ውጤት በሪከርድ ደረጃ ከፍ እንዲል ያደረገበት ነው። ቀደም ሲል እንዳልኳችሁ በዚህ ውድድር ዓመት ዩናይትድ እንግዲህ ከ2023 በኋላ ከበርንሌ፣ ከቼልሲ፣ ከሰንደርላንድ ጋር ዘንድሮ ያሸነፋቸውን የሜዳዎቹን መርሃ ግብሮች ለዩናይትድ በጣም የተሻሉ ነበሩ፣ ነው አሸንፎባቸዋል። በርንሌ ሶስት ለሁለት በመጨረሻ ደቂቃ ላይ ባስቆጠረው ጎል ቼልሲን ሁለት ለአንድ አሸንፏል። እንዲሁም ደግሞ ሰንደርላንድ ሁለት ለባዶ በሆነ ውጤት አሸንፏል። ሩበን አሞሪ ሀምሳኛ ጨዋታቸውን በመሩበት መርሃ ግብር ደግሞ በድል ያጠናቀቁት መርሃ ግብር ነበረ። በጣም በተሻለ በብዙ ነገር የበላይነት በወሰደበት ቡድናቸው የበላይነትን በወሰደበት መርሃ ግብር የተሻለ ፐርፎርም ያደረጉበት ጨዋታ የተሻለ ሁሉን ነገር ይዘውበት የወጡበትን ዩናይትድን ያስተዋልንበት መርሃ ግብር ይዘው እንዲያጠናቅቁም ጭምር የተመለከትንበት ያንንም በሜዳ ውስጥ እንድናይ ምክንያት የሆነበትን ጨዋታ ቡድናቸው አሸንፎ ወጥቷል። ለዩናይትድ በጣም አስፈላጊ ከሆኑ መርሃ ገብሮች መካከል በቀዳሚነት የሚነሳ የነበረ ነው። ለብሪሽ ሰንደርላንድን ይዞ በእንግሊሽ ፕሪሚየር ሊግ የወሩ ኮከብ አሰልጣኝ የሚባልን የእጩነት ስም ዝርዝር ውስጥ እንዲካተቱ ያስቻላቸው ያለፉ ሳምንታት የእንግሊሽ ፕሪሚየር ሊግ ቆይታዎቻቸው ለዚህ ምክንያት እንደነበር ይታወቃል። ምንም ጥያቄ የለውም። ይሄኛውን መርሃ ግብር ከማንቸስተር ዩናይትድ ጋር ሲያከናወኑ በተለይም ከሜዳቸው ውጪ ምንም አይነት ውጤት ባያስመዘገበው የዛን ያህል ጫና ውስጥ የሚገባ አይደለም። ነገር ግን ሁለት እንግሊዝ በጣም ታላልቅ የሚባሉ ሚዲያዎች ሁለት የተለያዩ ሀሳቦችን ደግሞ ይዘው ወጥተው ነበር። ለምሳሌ ዩናይትድ ኖ ሩበን አሞሪም ሞሪም ውጤት ያምጡ ማያምጡ ማይሰናበቱ የሚል ዘአትሌቲክ ይዘው ወጣ። ዘቴሌግራፍ ደግሞ ምናልባት ሊሰናበቱ ይችላሉ የሚሉ ስጣቶችን ይዘው ወጣ። በሁለት አይነት ጽንፈ ላይ የነበረ በአንጻራዊነት እሳቸው ደግሞ ስንብት ምንም ሊሆን ይችላል የዛን ያህል የሚያስጋኝና የሚያስፈራኝ ጉዳይ አይደለም ያሉበት ጨዋታ ነበር። ካለፉት አምሳ ጨዋታዎቻቸው በ19ጠኙ አሸንፈው፣ በ12ቱ አቻ ወጥተው በ19 ጨዋታዎች ደግሞ ሽንፈትን ያስተናገዱበት ሲዝንን ነው ያሰለፉ። ከባለፈው ጀምሮ አሁን ያሸነፉ ጨዋታ ከተሸነፉ ጨዋታ ሩበን አሞሪም እኩል ሆኖላቸዋል። ያስገረማል ማለት ነው። ሴኔ ላምንስ አዲሱ ፈረሚያቸው 52 ኳሶችን ነክተዋል። 52 ኳሶችን ነክተዋል። ዛሬ ሶስት ሴቭ አድርጓል። በጣም በጣም ድንቅ ነበር። ምንም አይነት ጎል ኮንሲድ አላደረገም። ብዙሃኑ የማንቸስተር ደጋፊዎች ተስፋ የሚያደርጉበት ግብ ጠባቂ ይመስለኛል ለሚቀጥሉት ረጅም ዓመታት ዛሬ በተመለከትነው የሴላመንስ ቆይታ። ስለዚህ ወሳኝ የሚባልን ጎል አስቆጥሯል። ግብ ጠባቂ ላይ ምንም አይነት ሰጥ አልተመለከትንም። ክሊንሽት አስመዝግበው ወጥተዋል። በተሻለ መልኩ ደግሞ ጥንቃቄዎችንም ጭምር ያዘለ መርሃ ግብር እንዲያከናውን በቡድኑ በኩል ከተመለከት ናቸው። የጨዋታ ላይ እንቅስቃሴዎች ውስጥ ዛሬ ያየነው ማንቸስተር ዩናይትድ ከረጅም ዓመት በኋላ ከረጅም ጊዜ በኋላ በጣም የተሻለ ማንቸስተር ዩናይትድ እንድናይ ያደረገ ነበር። በሜዳ ውስጥ ያየነው ማንቸስተር ዩናይትድ ሰው በቀጣይ ጨዋታዎች ሩበን አሞሪም እንዴት ባለ መልኩ ይቀጥላሉ? ይህንኑ ላይን አፓቸውን ይዘው ይቀጥላሉ? አይዶ ነው በጣም ሰርፕራይዝ የሚያደርገን እሱ ይመስለኛል። ይህንን ይዘው ከቀጠሉ መተሻለ መልኩ ለምሳሌ ማቲያስ ኩኛን ወደ ተጠባባቂ ወንበር ላይ ለማስቀመጥ ይገደዳሉ። አልያም ደግሞ ባክሰሪዎቻቸው እንግዲህ ዘንድሮ በጣም ብዙ ሮቴሽን እያስመለከቱን ከሚገኙ ወገኖች ውስጥ አንዱ የሩበን አሞሪም ቡድን ነው። ማጓያርን በአንዳንድ ጨዋታዎች በቋሚ ሁኔታ ሲጀምራሉ፣ ሉክሾን በፓትሪክ ዶርጉ በሌሎች ጨዋታዎች ሲያስቀድሙ እናያለን። ደግሞ እንደ ማርቲኔዝ ያሉ ተጫዋቾች በጉዳት ምክንያት ስቲል ወደ ዋናው ቡድን ያልተቀላቀሉ ተጫዋቾች አሉ። እንዲሁ ደግሞ ነሰሩ ማዝራቢ ሌላው መዘንጋት የሌለበት ተጫዋች ነው። የትኛውን ተጫዋች በባክስር ይዘው ይቆያሉ? የሮ ዴሊክት፣ ሉክሾ ዛሬ የተሳካ ጊዜን ያሳለፉ ተጫዋቾች ናቸው። ስለዚህ ይህንን ላይንአፕ ይዘው ይቀጥላሉ በቀጣይ እንመለክተዋለን። በሩበን አሞሪም ቡድን ውስጥ ግን አንድ በውጤት ማጣት ውስጥ እንደሚገኝ እንደ አንድ ቡድን ስትመለከቱ፣ ለማንቸስተር ዩናይትድ ዛሬ ይዘውት የወጡት መርሃ ግብር በደንብ በደንብ ቡድኑን የሚጠቅመው እና ለሩበን አሞሪን ቢያንስ ከኢንተርናሽናል ብሬክ እስከሚያለሱ ድረስ የቡድናቸው ውጤት የሆነ ቢያንስ ቢያንስ በደረጃ ሰንጠረዡ ላይ የተሻሻለ መሆን እንዲችል ደግሞ የዛሬውን ጨዋታ በመመልከት ቀጣይ የቡድናቸው ቤት ስራ ላይ ብዙ እንዲሰሩም ጭምር የሚያግዛቸውን መርሃ ግብር እንዲያከናውኑ የሚጠቅማቸው፣ የሚረዳቸው በተሻለ መልኩ ደግሞ ጨዋታዎችን እንዲያከናውኑም ጭምር የሚረዳቸውን መርሃ ግብር ዛሬ ያከናወኑበት እለት ነበር ማለት በሚያስችል መልኩ የተመለከት ነው። እንግዲህ ይጠበቃሉ ምንድን ነው በቀጣይ የሚሰሩት የቤት ስራ። አሰልጣኙ ይህንን ውጤት ይዘው ለማቆየት ምናልባት ቀጣዮቹ የቤት ስራዎች እንዲሁ በቀላሉ የሚታለፉ እንዳልሆኑ በደንብ መረዳት በምንችለው ልክ ቡድናቸውን አዘጋጅተው ይመጣሉ ብለን እንጠብቃለን። ሩበን አሞሪም ዛሬ በኦልትራፎርድ ያደረጉት መርሃ ግብር ግን እጅግ እጅግ ለቡድኑ እንዲሁም ደግሞ ለእሳቸውም ጭምር እረፍትና ተስፋን የሚሰጥ መርሃ ግብር ያከናወኑበትን ጨዋታ በድል ያጠናቀቁበት መርሃ ግብር ነበር ማለት እንችላለን። ሶ ዩናይትድ በተሻለ መልኩ ከአርሰናል ጨዋታ በኋላ በሜዳ ላይ እንቅስቃሴ የተሻለ ሜዳ ጨዋታን የማሸነፍ ፍላጎት የነበረው የተሻለ ጨዋታን የመቆጣጠር ፍላጎት የነበረው ቡድን የተመለከትንበትን ቅጽበት አስተውልናል። ሶ ብሪያን ምቢሞ በዚህ ውድድር ዓመት እንግዲህ የተሻለ የጎል ላይ ተሳትፎን እያደረጉ ከሚገኝ ጫዎች መካከል አንዱ ነው። እንግዲህ በ2025 የእንግሊሽ ፕሪሚየር ሊግ ብሪያን ኤምቤሞ አምስት አሲስቶችን እያደረጉ ከሚገኝ ጫዎች መካከል አንዱ ነው። ሞሻላ፣ አንቶኒ ሴሜኞ፣ ከዛ ራሱ ብሪያን ኤምቤሞ በዚህ በኩል የምናነሳው በአስር ጎሎች ላይ ተሳትፎ አድርጓል። እንግዲህ በ2025 የውድጠር ዓመት ብሪያን የማንቸስተር ዩናይትድ ምርጡ ፈራሚ እስካሁን ካሉት ከፈረሙት ምርጡ ምርጡ ፈራሚ በብዙ ርቀት ለናነሰው የምንችለው ተጫዋች እርሱ መሆኑን በፍጹም መዘንጋት ያለብን አይመስለኝም። ዩናይትድ ድል ቀንቶታል። ቀጣ ይህንን ውጤት ይዞ ለመቆየት ምን ማድረግ ይኖርባቸዋል? ለሩበን አሞሪም ትልቁን የቤት ስራ እንተውላቸዋለን። ነገር ግን ዩናይትድ አስፈላጊውን ሰዎች ነጥብ ያሳካበት የኦልትራፎርድ መርሃ ግብር በድል የተጠናቀቀ ነበር ማለት እንችላለን።